ሜሪ የሰሞኑ የእርግብ ሁኔታ አዲስ ሆኖባት ጥያቄ ፈጥሮባታል። ምን ሆነሽ ነው የምትደናበሪው፣ የምተክዡ፣ የምትጨናነቂው ምንድን ነው ስትል ጠይቃትም ነበር። እርግብም ምን እንደሆነች ሳትነግራት እንዲሁ በደፈና ወርቅ የሚገዛኝ ሰው ካለ አፋልጊኝ ብላት ነበር። የተወደዳችሁ የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁልን? ሰላምታችን ይድረሳችሁ። በዚህ ሰዓትም ለአጋራችሁ የመጣሁት የኖላዊት ድራማ ነው። ቪዲዮን እንግዲህ እስከ ፍጻሜ በማየት አብራችሁን ስለምትቆዩ ይህንን ቻናልም ሰፖርት ስለምታደርጉ አመሰግናለሁ። ይህንን ቪዲዮ ላይክ በማድረግ ጀምሩ። እርግብ ከአክስቷ ከባዩሽ ርቃ ተደብቃ ከጓደኛዋ ከሜሪ ጋር አንድ ቤት እንግዲህ ራሷን ደብቃ ሸሽጋ እየኖረች ነው። እናም በዛ ሆና ግን ያው ጓደኛ አርጋ እየቀረበችው ይወደኛል የምትለውን እንግዲህ ዘሪሁንን ማለት ነው ይዟት ወደ ውጭ እንዲሄድ ትፈልጋለች። ወደ ውጭ መውጣት እጅግ ምኞቷ ነው። እናም እሱም ደግሞ የቀረባት ከውጭ ነው የመጣሁት በሚል ስለሆነ፣ ይህ የእሷም እንግዲህ ፍላጎት ነውና፣ በዛውም ይዞኝ ይሄዳል እንግዲህ። ለገንዘቡም ደግሞ ምንም ችግር የለም እኔ አመቻቻለሁ ብላ እንግዲህ አቻኩላው፣ ፈልጋው፣ አግኝታው ይዘኸኝ ሂድ መውጣት ፈልጋለው፣ ለብሩ ችግር የለም እያለች ነው። እናም ያው ብር እሷ ሲጀመር የላትም። ነገር ግን የተማመነችበት ያው ወርቅ ነው። ከወይዘሮ ሜላት ላይ የሰረቁትን ወርቅ እንግዲህ ባዩሽን አልሰጥሽም ብላ ከባዩሽ አርቃ ለራሷ ደብቃ ሸጣ ያንን ወርቅ ሸጣ ወደ ውጪ ለመሄድ እያሰበች ነው። እናም ወርቁንም ያኖረችው እዛው አብራ ካለችው ጓደኛዋ ጋር ከሜሪ ቤት ነበረ። እናም ጓደኛዋን ይህን ዘሪሁንን ባገኘችው ሰዓት ያንንም ወርቅ ይዛ ነበርና ለሱ አደራ ብላ ሰታ በእጁ አደራ ብላ የአደራ እቃ ነው፣ አደራ ያዝልኝ እስክመጣ ብላ እንግዲህ። አክስቷን ልታገኝ ሄዳ ነበር፣ አክስቷ ጋር ተቀጣጥረው ነበር። እና አክስቷም ደግሞ አንድና አንድ እርግብን ለማግኘት የመጣችው ያንን ወርቅ ፍለጋ ነው። ያንን ወርቅ ተቀብላት ከዛ እርግብን ወደዚያ ልትላት ነው። እርግብ ግን ወርቁን እንግዲህ ያማረሽ ይቀራል ብላታለች። ነገር ግን አግኝታት ልታወራት እንዲሁም ደግሞ ባዩሽ እንግዲህ አክስቷ ጥሩ እንዳልሆነች መጥፎ ባህሪ እንዳላት ጨካኝ እንደሆነች ታውቃለች። አንድ ነገር ልታደርገኝም ትችላለች በሚል ለዚህ ይወደኛል ለምትለው ለቀረበችው ጓደኛዋ እንግዲህ ነግራው ነበር። ምናልባት አንድ ነገር ካረገችኝ አንተ ቢያንስ እወቅ መሄድ ብላ እንግዲህ አሳውቃ ምክንያቱም ማንም ሰው በሌለበት የት ነሽ የት ናት ሳይባል የሆነ ነገር ሆና እንዲሁ እንዳትረሳ ወድቃ እንዳትቀር ቢያንስ አክስቷ ጋር መሄዷን እንዲያውቅ፣ ካልተመለሰች ደግሞ ያው እንዲፈልጋት አይነት አሳስፋ በዛ መልኩ ግን ያንን ወርቅ ምን እንደሆነ ሳትነግረው በእጁ ሰጥተው አደራ ብላ ሄዳ ነበር። እንግዲህ ባዩሽንም አግኝታ እንግዲህ እየተነጋገሩ፣ አንድ ሁለት እየተባባሉ ባዩሽም ቀጥታ ወርቁን ስጭኝ፣ የት አለ ወርቁ ነበር ያለቻት። እርግብም ወርቁን አልሰጥሽም በጭራሽ እያለች እያለ እንግዲህ ካልሰጠሽኝ ብላ ከ እንግዲህ ከቦርሷ ውስጥ ሽጉጡን አውጥታ ልትመታት ስትል ይህ ጓደኛዋ ወርቁን አደራ ብላ ሰታው የሄደችው ጓደኛዋ ለካ ይከታተላት ኖሯል፣ በቅርብ ርቀት ሆኖ እያያት ኖሯል። እና ይቺ አክስት ተብዬዋ ባዩሽ እንግዲህ ሽጉጧን አውጥታ እርግብን ልትመታት ስትል ከኋላ እንግዲህ በትልቅ ድንጋይ አናቷን ብሎ ዘርሯት ነበር። እንዲሁም ደግሞ አክስቷ መሆኗንም ሲያይ እንግዲያውስ፣ እንዳታውቀን ማን እንደመታ ደግሞ እንዳይታወቅ እንዳንያዝ፣ እናምልጥ ከዚህ እንሽሽ ብሎ ተያይዘው ሸሽተው እነ እዛው ሜሪ ጋ የተቀመጠችበት ቤት የተከለለችበት ቤት ጓደኛዋ ጋ ሜሪ ጋ ተያይዘው ገብተው ነበር። በዛም እንግዲህ ሜሪም የለችም ነበር እሷ ጋ። እንግዲህ እዛው ተያይዘው አድረው በበነጋታው ሜሪዋም ስትመጣ ስታይ ብቻዋን አይደለችም ከሰው ጋር ናት። እና ደግሞ እንዴት አመጣች ሰው እስከዛሬ ድረስ እኔ የማላውቀው ማነው እሱ ብላ እንግዲህ ቀስቅሳት ስጠይቃት ነበር። እሷም ደግሞ ጓደኛዬ ነው ብላው እንግዲህ ዘሪውንን ቀስቅሳ ዘሪውንና ይቹ ሜሪ ተያይተው ተፋጠው ነበር። ይተዋወቃሉ መሰል፣ እናም እንደማይተዋወቅም ሰው ሆነው ተፋጠው በዛው አልፈው እንግዲህ፣ እርግብ ደግሞ አይ ጓደኛዬ ነው ያ ይወደኛል ያልኩሽ ጓደኛዬ ነው እና በአንድ ችግር ውስጥ ስለገባን ነው እንግዲህ ራሳችንን ለማሸሽ ብለን እዚህ መተን ያደር ነው ብላ የሆኑትን ሁሉ አስረድታ ነበር። እና ያው እንዲህ አድርገን እንዲያበለ እውነቱን ባትናገርም ያው ችግር ገጥሟቸው ከዛ ደግሞ ለማምለጥ እንደመጡ አይነት አድርጋ ነበር። ይቹ ሜሪም እንግዲህ ያጦስ በኔልም ላይ እንዳይመጣ ጓድ ማናት አክስትሽ መጥፎ ሰው እንደሆነች ነግረሽኛል፣ ደጋግመሽ እዚህ መኖርሽንም ካወቀች ራሱ ለእኔም ይህ አደጋ ነው እያለቻት ነው። እርግብ ግን በጭራሽ አታውቅም እዚህ መኖሬን አክስቴ በምን ልታቅ ትችላለች? አትገምትም እያለች መልስ መልሳላት ነበር። ወይዘሮ ሜላት ባዩሽ ብዙ ነገር እንዳደረሰችባት ክፉ ሰው እንደሆነች ከዚህ በኋላ ደግሞ ላምናት አልችልም ብላ እንግዲህ ራሷን እንዴት መጠንቀቅ እንዳለባት በዛ ሀሳብ ውስጥ ሆና እያለ እንግዲህ ባዩሽም አልፎ አልፎ እየመጣች እንግዲህ እንዴት አታምኝም? ብላ ወርቁንም ደግሞ ላመጣልሽ ነው፣ ከእርግብ ተቀብዬ ላመጣ ሄጄ ነበር፣ እሷ ግን አልሰጥም ብላ አለችኝ፣ ብላ እንግዲህ እሷ ቢሳካላት ወርቁን ተቀብላ ላሽ ልትል ነው ለራሷ። ነገር ግን ወይዘሮ ሜላት እንዳታሳስራት፣ ቢያንስ እድሜ ቢያንስ፣ ገደብ እንዲኖራት እንድትታገሳት ለማድረግ ወርቁን ተቀብዬ አመጣለው ብላ በሚል በማዘናጋት ነገር ግን እርግብ ወርቁን ስላልሰጠቻት ስላልተሳካላትም እንደዛ ጭንቅላቷን ተፈላልጣ ታሽጋም ስለመጣች ያው አልሰጥም አለችኝ። ወርቁን አምጪ ለወይዘሮ ማህሌት እሰጣታለሁ እመልሳለሁ ብዬ ስላት በጭራሽ አልሰጥም አለችኝ ብላ እንግዲህ ወይዘሮ ማህሌትም አላምንሽም፣ አንቺን ከዚህ በኋላ ላምንሽ አልችልም ስትላትም ነበር እንድታምናት እንግዲህ ጭንቅላቷን የተፈነከተችውን ከፍታ ስታሳያትም ነበር። ያው ወይዘሮ ማህሌት መልካም ከመሆኗም የባዩሽን እንግዲህ ጭካኔ የጭካኔ ጥግ ክፋቷን ሁሉ ነገሯን ጠንቅቃም አውቃም አላምንሽም ብላ መልሳ ደግሞ እንደ ማመን ብላ አዝናላትም ነበር። የወይዘሮ ባዩሽ ባለቤት እንግዲህ ያ ወይዘሮ ባዩሽ የታመመች ጊዜ ደም የለገሳትን ልጅ አግኝቶ እንደጋበዘው ብርም ትንሽ እንደሰጠው ፕላስ ደግሞ ስራ የሌለው ብዙም እውቀትም የሌለ ያልተማረ ስለሆነ ስራን ብናስይዘው ብሎ መገናኘታቸውን እና ያለውን ነገር ለባለቤቱ ለሜላት ነግሯት ነበርና እሷም ውለታውን መቼ ምን የማረሳው ነው? አግኝቼ ራሱ ብር በሰጠው በጣም ደስ ይለኛል። እጅግ መልካም ሰው ነው፣ ህይወቴን ያተረፈልኝ ነው እያለች እንግዲህ፣ ብር ከመስጠት ስራ ማስያዝ ይሻላል፣ ራሱንም እንዲለውጥ እንዲያስተዳድር፣ በቀጣይነት ቢሰራ ይሻለዋል። የእጅ አመል እንዳለበትም ነግሮኝ ነበር። ነገር ግን ሀና ያን አመሉን እንዲተው ከፍተኛ አስተዋጽኦ እንዳደረገችለት ይህንንም ነግሮኛል እያለ እንግዲህ የሀናን አስተዋይነት፣ ጥበበኛነት እየተናገረም ነበር። እንግዲህ እሷም በጣም ደስ ይለኛል፣ በቃ ፋብሪካችን፣ የኛ መስሪያ ቤት ስራ ብታገኝለት፣ ከተገኘ በጣም ጥሩ ሀሳብ ነው በሚል ተስማምታ ነበር። ሰላም ለሃና እንግዲህ ከእዝራ ጋር ሃና ያላት ግንኙነት እንግዲህ የፍቅር ከሆነ ጥሩ እንደሆነ ጠበቃ አርገሻዥ የሀብታም ልጅ ነው እንዲህ ነው እንዲያ ነው እያልቻት እንግዲህ እንድትቀርበው የሚያደርግ ነገር በመናገር ስትገፋፋት ነበር። ሃና ግን በጭራሽ እኔ መማር ነው የምፈልገው በዚህ ሰዓት እንደዚህ አይነት ነገር ማሰብም አልፈልግም ስትላት ነበር። ሀና ማናት? ሰላም ግን ተናዳ እንግዲህ ፊቷን አዙራ ተኝታ ነበር። በሌላም ቀን እንዲሁ ሰላም ሀናን ምንድን ነው ከእዝራ ጋር ያላችሁ ግንኙነት? ተቀራረባችሁ ስንል ተራራቃላችሁ፣ ደግሞ ተራራቋችሁ ስንል እንደገና ምንድን ነው ብላ ጠይቃት ነበር። እሷም የሆነውን ነገር አጫውታት ነበር። እና እሱን እንዳትርቂው እንግዲህ፣ ካስቀየምሽም ይቅርታ ጠይቂው እንጂ ምናምን ብላ አስተባብላ ነበር። እንዲሁም እዝራንም አግኝታ ቀርበህ ይቅርታ ጠይቃት እያለችው ነበር። እሱም ደግሞ ጥፋት ያጠፋ ሰው ነው እንጂ ይቅርታ የሚጠይቀው፣ በምን ምክንያት ይቅርታ የምጠይቃት ምክንያቱስ እያለ ነበር። እንደምንም ብላ አሳምናው እንግዲህ እሺ ብሏት ነበር። ተገናኝተውም ከሀና ጋር እንግዲህ አውርተውም እሱ ምንም የፍቅር ጥያቄ እንደዚህ ሀሳብም እንደሌለው በግልጽ አሳውቋት፣ እሷም ደግሞ እኔ የምፈልገው ይህንን ነው ወንድምነትህን ነው አንተ መልካም ሰውነህ ከዚህ በኋላ በቃ የወንድምና የእህት ግንኙነት ነው የእኔ እና የአንተ ብላ በደስታ ይቅርታውንም ተቀብላ እሷም ይቅርታ ብላው ተነጋግረው ነበር። እርግብ ይህ ከአክስቷ ያተረፋትን ጓደኛዋን የሚወዳትን ጓደኛዋን ይዛ ወደ ጓደኛዋ ቤት ሄዳ አድራ፣ እንግዲህ በበነጋታውም ተነስተው ተያይዘው ወጥተው ያንን ወርቅ እንግዲህ አደራ ብላ ሰታው ነበር፣ የት አደረግከው ብላ ትዝ ሲላት እንግዲህ ለሆነ ሰው ለባለሱቅ ሰጥቻለሁ፣ ችግር የለም በአደራ መልክ ሰጥቼዋለሁ፣ ደህና ሰው ነው ብሎ አረጋግቷት ነበር። እሷ ግን ትዝ ሲላት የት ስለመሆኑ ስለወርቁ ትዝ ሲላት እጅግም ተደናብራ ደንግጣ ነበር። ይህን ያህል ምን ቢሆን ነው ውስጡ ያለው ብሎ እስኪጠረጥራት ነገር እሷም አይ ምንም አይደል ብላ አቅልላ ነገሩን እንግዲህ አድረው፣ በነጋታው ደግሞ ና እንቀበል ከዛ ብለው ብላው ወርቁን ለመቀበል ሲሄዱ ያ ሰውዬም እንግዲህ የለም። እንዲሁም በመነጋታውም ሲያዩ የለም፣ ስልክም ሲደውሉ ጭራሹም ስልኩም ዝግ ነው። በዚህ እንግዲህ እጅጉን እየተንገበገበች ነው፣ ወርቁንም ሳታስበላ አይቀርም ከአክስቷም ሳይሆን ከእሷም ሳይሆን እንግዲህ ከባለቤቷም ከሜላት ሳይሆን ይህ ወርቅ እንግዲህ በሌላ ሰው ሳይበላ አይቀርም። በዚህ መሀል እንግዲህ ከዚሁ ከጓደኛዋ ጋር ሻይ ቡና እያሉ እየጠጡ እየተጨዋወቱ እያለ ይህ ጓደኛዋ እስከ ዛሬ የደበቃትን ሚስጥር እሱ ከአሜሪካ የመጣ እንዳይደለ ዲያስፖራ እንዳይደለ፣ ይልቁንስ የጎዳና ልጅ እንደሆነ፣ ምንም የሌለው እንደሆነ፣ እሷን ለመቅረብ ብሎ ይህንን ሀሳብ እንዳመጣ ሲነግራት ነበር እሷም እንግዲህ በምን ላይ ደግፍ እንደሚባለው እንግዲህ እጅጉን ተናዳ፣ እዚህ ጋር ወርቁ ሰውዬ ይዞ ጠፍቷል። እዚህ ጋር ደግሞ ይህንን ያላሰበችውን ነገር ሲነግራት፣ ይህን ሁሉ ጊዜ ተጠቅመህብኝ እንዴት እንደዚህ ትላለህ? ለምንስ ሸወድከኝ? በቃ ብላ በጣም ተናዳ ከፊቴ ሂድ ብላው እሱም ተነስቶ ሄዶ ነበር። በዚህ ሰዓት ደግሞ ወርቁን ደግሞ የምታገኘው ሰውየውን የምታገኘው በሱ በኩል ነው እና ሂድ ብለዋለች። እሱ ደግሞ ተነስቶ ሄዷል። እንደገና እሷም ተከትላ ተነስታ ለመሄድ በሚለው ሁኔታ ነበር እንግዲህ የተጠናቀቀው። ደርሶ አግኝታው እንደገና ወርቁ የወሰደው ሰውዬ ጋ ማለትም ወርቁን ያስቀመጡበት ሰውዬ ጋር አብሮ ተያይዞ ሄደው ያንን ወርቅ ያገኙት ይሆን ወይስ፣ እንግዲህ ይህ ወርቅ ትንሽ የሚባል አይደለም። በጣም በርካታ የሆነ ወርቅ ነው። ከወይዘሮ ማህሌት ላይ ሰርቀው ከዛም ደግሞ ከጓደኛዋ ከሜሪ ቤት አውጥታ ይዛ ሄዳ በአደራ ለጓደኛዋ ስሰጥ እሱ ደግሞ ስላላወቀ ኖርማል ዕቃ መስሎት ነው። እንግዲህ በመሀል እንግዲህ ለዚህ ሰውዬ ሰጥተው ይህም ሰውዬ የለም እንግዲህ በቀጣይ ይህንንስ ያገኙት ይሆን? በአጠቃላይ በዚህ ክፍል የቃኘ ነው ይህን እና ይህን ይመስላል። በቀጣይ ክፍል ደግሞ ያለውን በስፋት የምናጋራችሁ ይሆናል። ይህን ቪዲዮ በማየት እስካሁን አብራችሁን ቆይታ ስላደረጋችሁ ከልብ አመሰግናለሁ። በያላችሁበት ሰላም ሁኑልን። ባይ ባይ።